ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ሰለላሁ አለይሂ ወሰለም -አሰላሙ አለይኩም ወረህመቱላሂ ወበረካቱ። ወንድም እህቶቼ አንድን ነገር ልጠቁማችሁን የፈለግኩት ነቢዩ ሰለላሁ አለይሂ ወሰለም የአንድ ሙስሊም ሀቅ ሌላኛው ላይ ያለበት አምስት ነው። አቡ ሁረይራ ያወራው ሙስሊም ላይ ያለው ሀዲት ነው። አምስት ነው ካሉ በኋላ ሰላምታ ካለመመለስ፣ ካስነጠሰው አልሐምዱሊላህ ካለ የርሐመከላህ ማለት፣ ከጋበዘ ጥሪው ጋ አክብረህ ልትሄድ እናም። ከታመመ ለዘይረው እና ከሞተ ለተሸኘው ነው። ከሞተ ለተሸኘው የምትለው ቦታ ያዙልኝ። ሀዲቱ አቡ ሁረራ ያወራው ሙስሊም ላይ ያለ ሀዲት ነው። ከሞተ ለተሸኘው የምትለው አመሳል ያዙልኝ። በአሁን ሰዓት እድር የሚባል ነገር ተፈጥሮ፣ ከሞተ ለተሸኘው የሚባል ነገር ከኔ እድር ካልሆነ አልሄድም ተብሏል። እድር የሚባለው መጀመሪያ አስሉ ከክርስቲያኖች ከክርስቲያኖች እንደመጣ ነው የሚታወቀው። እስልምና ውስጥ ያለ ጉዳይ አይደለም። እድር የሚባለው ኡባሽር እኮ በኢስላም ውስጥ የለም። እድር የሚባል በእስልምና ውስጥ የለም። ሙስሊም ወንድም መሸኘት ግዴታ ነው። ፈርዳል ኪፋያ ነው፣ የቻለ ሁሉ መሄድ አለበት። እድር የሚባለው ግን የድንኳን እየተጣለ ሰላዋት ይባል ይባላል፣ ፋትያ ይቀራ ይባላል፣ ምን ብዙ ነገራቶች አሉ። ሀታ በዛ በእድር ምክንያት ሰዎችን በአጥል ቦታ እንዲገኙ ይገድላሉ፣ ካለበለዚያ ከእድሩ ትባራላችሁ ይባላሉ። በቅርቡ ከተወሰኑ ጊዜዎች በፊት የሰማሁት ምንድን ነው ሰውየው ሙቶ እድር ስለሌለው ለሶስት ቀን ያክል ቤት ውስጥ ገምቶ ከዛም በኋላ መንግስት በሰራተኛ አስቆፍሮ አስምሶ እንዳይጥ ወይም እንደ ድመት አፈር ተመለሰበት። ለምንድን ነው እድር የሚባለው? መጀመሪያ በስና ውስጥ የለምና፣ ጀሪር ብን አብድላህ ምን ይላል? እሟች ቤተሰብ ጋር መሰብሰብን ከተቀበረ በኋላ እና ምግብን ማዘጋጀትን ከኒያሐ እንቆጥረዋለን ይላል። ኒያሐ ማለት ሚንከባኤር ዘኑብ ነው፣ ከከባባድ ወንጀሎች የሚቆጠር ነው። ሙሾ ማውረድና ፊትን መጠፈር፣ ልብስን መቅደድ ወዘተ እንደዛ ውስጥ የሚካተት ነው እና ሚንከባኤር ዘኑብ ነው የሚቆጠረው። እናም ከዛ እንቆጥረዋለን ይላል ጀሪር ረዲየላሁ ዐንሁ። ታዲያ አሁንም እንደ ሌላኛው ምንድን ነው ለአነሳ የፈለግኩት በስደት ዓለም ላይ ያሉት፣ በተለይ ሳኡዲ ውስጥ ያለው ሰው ሲሞት ለዛ ቤተሰብ የሞተበት ሰው ካልተቀመጠ ይወቀሳል። ውጭ አንተ አልተቀመጠ ጨካኝ ነው ይባላል። ጨካኝ፣ እንዴት አልተቀመጠም? የተለያየ ተቀምጦ ካልሄድክም ደግሞ ይቆራረጣል። ምን ስለሆነ ነው የምትቀመጠው? ማለት አላህን ለምን ገደልከው ነው ወይስ አይገባውም ነው? ምን ለመሆን ነው የምትቀመጠው? እስትራሀ ይከራያሉ። ወንድም እህቶቼ ያላወቃችሁ ሽክል በላችሁ፣ እስትራሀ ይከራያሉ። መዝገብ ያንዳች የሚያክል መዝገብ ይቀመጣል። ቤትም ከሆነ የሆነ ደፍተር ይቀመጣል። ከዚያ ያን ደፍተር አንስተ አከሌ ያን አምሳ ብር ሰጥቷል አከሌ መቶ ብር ሰጥቷል አከሌ ለመቶ ሰጥቷል ስምንት እመዘግባለሁ። ምን ለመሆኑ ምን ለማድረግ ከዛም ምግብ ይዘጋጅና ሩዝ ይራጫሉ፣ ስጋ ይራጫሉ። ባጢል ነው። ወላሂ ባጢል ነው። የለም በስልምና አነዚ አይነት ነገር ልትገባበዙ ከፈለጋችሁ ምግብ አዘጋጁና ብር አዋጡና ብሉ። ግን በኢስላም ስም ይህን ነገር ማድረግ ስልምና ስም ዚይነት ነገር የለም። በእስልምና ውስጥ እንደዛ ነገር የለም። እንቅጩን ነው የምነግራችሁ። አለ ያለ ሰው ፈልያቲና ቢደሊል። የለም እንደዛ አይነት ነገር። እንኳን ሌላ አገር ላይ ተቀመጥኩ አለምን እዛው የሞተበት ራሱ ጀሪር እንደዛ ነው የሚለው። አሁን እንደነገርኳቸው መሰብሰብን ከቀብር በኋላ ምግብ ላይ መሰብሰብን ምግብ ማዘጋጀትን ከምንቆጥረዋለን፣ ከኒያ እንቆጥረዋለን ይላል። እንቆጥረዋለን ሲል እሱ ብቻ ለም እያሉ በእሱ ጊዜ ያሉትን ሷቦችን እየወኩሉ የተናገር ያለው። ጠይብ ይህንን ነገር አላህን ፈርተን ብንቆምታል አይሻልም እድር ተብሎ በዚህ ሳውዲ ውስጥ በተለይ መዝገብ የምትይዙ ነገራቶች ከሆድ ውስጥ የወረደን ሽሉ ላይ ይቀመጡለት አለቅሶ። አጂብ እኮ ነው፣ ወላሂ አጂብ ነው። አጂብ ሙስሊም ወዴት እየሄድ ነው? ግራ ያጋባል። ወላሂ ወዴት እየሄድ ነው? ግን ቆይ ምንድን ነው እየተደረገ ያለው? ምንድን ነው የተፈጸመ ያለው? ቆይ አላህም መፍራት የለም? ምንድን ነው ይሄ ነገር? ምንድን ነው? አባ ገዳ ይባላሉ ወይ ደግሞ እንደዚህ የሀገር ሽማግሌ ወይም የሰፈር ሽማግሌ ይባላሉ። ሰፈር ሽማግሌ ድንቄ! የሰፈር ሽማግሌ እናንተ አላህን ፍሩ። ይህ ቪዲዮ የሚደርሳችሁ ሁሉ በቻላችሁ ያክል አሰራጩ። ስደት ዓለም ላይ ሆናችሁ አገርም ሁኑ እድር የሚባል በእስልምና ውስጥ የለም። አንድ ሁለተኛ፣ ስደት ዓለም ላይ ተቀምጦ ለቅሶ እየተባለ የሚቀመጥ ነገር የለም። በእስልምና የለም። በእስልምና ያዙ። ይህንን ለምን መታልዘየርከኝም ለምን መታላየኝም የለም በእስልምና እንደዚህ ነገር። ሙቷል፣ ሙቷል፣ አላህ ይርሐሙ፣ ዱአ አድርግለት። ሼክ አልአልባኒ ረሂመሁላህ አንድ ሰው ከሞተበት ጉዳይ ሲናገር ምንድነው ያለው? አስለን ስራውን ራሱ ሊያውቀውም አይገባም። ቀበረ ቀጥታ ወደ ስራው መሄድ አለበት ይላል። ቀጥታ ወደ ስራው መሄድ አለበት፣ ምንም ዘወር ወለም ዘለም አያስፈልገውም። እሺ፣ አዛ ሰውዬው ደግሞ አላህ የሶብር ለሚያጽናኑት ሰዎች እሳ ስራ ቦታ ካገኙት አላህ የሶብር ይበሉት፣ መስኪል ካገኙት አላህ የሶብር ይበሉት፣ ውጭ ላይ ገበያ ቦታ አላህ የሶብር ይበሉት። ነገር ግን እንቤት ይዞ ቁጭ ብሎ መጥቶ ያልዘየረኝን አኮርፋለሁ ማለት የለበትም። ሙስሊም ሰው ይሄን ነገር ሊጠነቀቅ ይገባል። ታ እብን ዑቴሚን አንድ ሰው ካልሄድኩኝ ለቅሶውን ዝምድና ይቆርጣል አንድ ሰው ምን ማድረግ ይሻላል ሲባል ላቡድህ ከሆነ በቃ አለመሄድ። ምክንያቱም ዝምድና መቁረጥና ይን ማድረጉ ይመጠናልና አከፍ ረር ወይም ደሞ አቀለሁም ኢት የሚባል ነገር ስላለ እዛ ቦታ ላይ ምን አለ ሄደህ አንዳችን ነገር እንዳትቀምስ፣ ዋሃም እንዳትጎነጭ፣ ተምራፍ ስጥ እንዳትል ዝምድና እንዳይቆርጥ ስትል ብቻ ብለሆይድ ግን ትክክል አይደለም። ለቅሶ መቀመጡ ግ የሚያሳዝነው ግን አበሻ በሄድንበት አይቅርብን ነውና፣ አረቦች ስራ ሲከራዩ ታይቶ ሲይዙ ታይቶ አይቅርብኝ ተብሎ ምስኪኑ ፍየል የሚያግደው ሄዶ እዛ ጋር ስራ ይከራያል። የምንም ምስኪን ነው። ደግሞ በዲን ጉዳይ ነው ደግሞ ይሄ። አላህ ልትፈሩ ይገባል። አካሄዳችንን በሸሪአ መንገድ ላይ ሙስሊሞች ነው ያናስ አልሙስሊም ብሎ ማለት ሙስሊም ማለት ሰላም ማለት ነው። እንደሚባሉ አለም አልሙስሊም አልሙስተስሊሙ ሊላሂ ለአላህ እጅግር የሰጠት አዛዥ ፍጹም ማለት ነው። አላህ ባላዘዘን ነገር ላይ አንደንግግ አንዘርጋጃችን ምላሳችን አላህ ባሰመረልን በደነገገልን መንገድ ላይ ብቻ እናምልከውን ፈጽም አላ ዩዕበደ ኢለላህ ወአላ ዩዕበደ ኢላ ቢማ ሸረዐ ይ ና ላኢላሃ ኢለላህ ሙሐመደን ረሱሉላህ ነው። ወላሁ አዕለም። ወሰላሙ አለይኩም ወረህመቱላህ ወበረካቱ